ሰላም ሰላም ውዴ ቻናላችን ቤተሰቦች፣ ሰላማችሁ ቢዛቤ ያላችሁበት፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማረኛ በእንግሊዝኛ ፎከስ አድርገን እየሰራን እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ፣ ዋትሳፕ፣ ፌስቡክ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድነው? አማረኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪቶና ወረቀት እዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ ስታር በኢሞ በቴሌግራም በዋትሳፕ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉልን መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬ ትምህርት ልግባ። እስክሪቶና ና ወረቀት መያዛችሁ እንዳትረሱ። ልጀምር አስቸጋሪ ቃላቶችን በእንግሊዝኛ መጽሐፍ ይላል። ይኸው ብዙ ጊዜ ለመጣፍ የሚያስቸግሩ ቃላቶችን ነው። በዛሬ ትምህርታችን ደሞ ዤላችሁ የመጣው አስቸጋሪ ቃላቶችን በእንግሊዝኛ መጣፍ ልጀምር። አልጨረስኩም አልጨረስኩም። በየመጣ ብፈልጋውን አልጨረስኩም። ይኸው አማረኛው ይመስላል አልጨረስኩም አልጨረስኩም። ሁሌም እንደምላችሁ ደግሞ በአንድ ድንጋይ ሁለት ወፍ እንደሚባል አማረኛውም ማንበብ በመጣፍ የሚያስቸግራችሁ እዚህ ጋር እያሻሻላችሁ ነው ማለት ነው። ስለዚህ አልጨረስኩም አልጨረስኩም። አ ኤ እጠቀማለሁ፣ ል ኤል እጠቀማለሁ፣ ጨ ሲ ኤች ኢ እጠቀማለሁ፣ ረ አር፣ ስ ኤስ እጠቀማለሁ ኩ ኬና ዩ ም ኤም እንጠቀማለሁ። በአንድ ላይ ምን ይላል ማለት ነው? አልጨረስኩም ይላል። አልጨረስኩም ኦኬ፣ አልጨረስኩም ይላል ማለት ነው። ቀጣይ ደግሞ አልሰማሁም። አልሰማሁም ማለት ብንፈልግ አልሰማሁም፣ አዮ አማርኛው ምን ይላል? አልሰማሁም ይላል። አልሰማሁም አ ኤ እንጠቀማለሁ። ል ኤል እንጠቀማለሁ። ሰ ኤሲ ማ ኤምኤ ሁ ኤች ዩ ም ኤም እንጠቀማለሁ። ስለዚህ በአንድ ላይ ምን ይላል አልሰማሁም? ይላል። አልሰማሁም ምን ይላል? አልሰማሁም ይላል። ኦኬ፣ ቀጣይ ደግሞ አልወደድኩትም። የሆነ ነገር ካልወደዳችሁ ምን ብላችሁ መናገር ትችላላችሁ ማለት ነው። አልወደድኩትም ብላችሁ መናገር ትችላላችሁ ማለት ነው። አልወደድኩትም፣ አልወደድኩትም አ ኤ እንጠቀማለሁ ል ኤል እንጠቀማለሁ ወ ደብሊው ኢ ደ ዲኢ ድ ዲ ንጠቀማለሁ ኩ ኬና ዩ ት ቲ ንጠቀማለሁ ም የምንጠቀማለሁ። ስለዚህ በአንድ ላይ ምን ይላል ማለት ነው፣ አልወደድኩትም ይላል። አልወደድኩትም። ኦኬ አልወደድኩትም። ቀጣይ ደግሞ አልጠየቅኩም። የሆነ ነገር ታልጠየቅን ምን ብለን መጣፍ እንችላለን ማለት ነው፣ አልጠየቅኩም ብለን መጣፍ እንችላለን ማለት ነው፣ አልጠየቅኩም አ ኤን ንጠቀማለው ል ኤል ንጠቀማለው ጠ ቲ ኢ የ ዋይ ኩ ኬዩ ም የምንጠቀማለሁ። ስለዚህ በአንድ ላይ ምን ይላል ማለት ነው? አልጠየኩም ይላል። አልጠየኩም። ኦኬ አልጠየኩም። ኦኬ። ቀጣይ ደግሞ አልገባኝም። የሆነ ነገር ካልገባችሁ ምን ብላችሁ መጣፍ ትችላላችሁ ማለት ነው? አልገባኝም ብላችሁ መጣፍ ትችላላችሁ ማለት ነው። አልገባኝም አ ኤን እንጠቀማለው ል ኤል ን እንጠቀማለው ገ ጂኢ ባ ቢ ኤ ኝ ጂኤን ም የምንጠቀማለሁ። አልገባኝም ምን ብለን መጣፍ እንችላለን? አልገባኝም ብለን እንደዚህ መጣፍ እንችላለን ማለት ነው። አልገባኝም። ኦኬ አልገባኝም። ቀጣይ ደግሞ አልተዘጋጀውም ለሆነ ነገር ካልተዘጋጃችሁ ምን ብላችሁ መናገር ትችላላችሁ ማለት ነው? አልተዘጋጀውም ብላችሁ መናገር ትችላላችሁ ማለት ነው። አልተዘጋጀውም። አ ኤ እንጠቀማለው ል ኤል እንጠቀማለው ተ ቲኢ ዘ ዜድ ጋ ጂኤ ኤ ጄ ጄ ኢ ው ደብሊው እንጠቀማለው ም ኤም እንጠቀማለው። በአንድ ላይ ምን ይላል ማለት ነው? አልተዘጋጀውም ይላል። አልተዘጋጀውም። ኦኬ አልተዘጋጀውም። ቀጣይ ደግሞ እንገናኛለን። እንገናኛለን ብለን መጻፍ ብንፈልግ ደግሞ እንገናኛለን እ ኢ እንጠቀማለሁ ን ኤን እንጠቀማለሁ ገ ጂኢ ና ኤን ኤ ኛ ጂኤንኤ ለኤልኢ ን ኤን እንጠቀማለን። ስለዚህ በአንድ ላይ የሚለ ማ ነው እንገናኛለን ይላል። አያችሁ እንገናኛለን ይላል። ኦኬ ቀጣይ ደግሞ እፈልጋለሁ፣ እፈልጋለሁ። እፈልጋለሁ የሆነ ነገር እፈልጋለሁ ብላችሁ መጽሐፍ ብፈልጉ እ እንጠቀማለሁ ፈ ኤፍ ኢ ል ኤል እንጠቀማለሁ ጋ ጂኤ ለ ኤል ኢ ሁ ኤች ዩ በአንድ ላይ እፈልጋለሁ ይላል። እፈልጋለሁ። ኦኬ። እፈልጋለሁ። ቀጣይ ደግሞ አልሄድኩም፣ አልሄድኩም አልሄድኩም አ ኤን እጠቀማለሁ ል ኤልን እጠቀማለሁ ሄ ኤች ድ ዲን እጠቀማለሁ ኩ ኬና ዩ ም ኤምን እጠቀማለሁ። አልሄድኩም አልሄድኩም። ኦኬ ቀጣይ ደግሞ አልጀመርኩም አልጀመርኩም። የሆነ ነገር ካልጀመር ምን ብለን መጻፍ እንችላለን ማለት ነው? አልጀመርኩም ብለን መናገር እንችላለን ማለት ነው። አልጀመርኩም አ ኤን እጠቀማለሁ ል ኤልን ጄ ጄ ኢ መ ኤም ር አረን እጠቀማለሁ ኩ ኬና ዩ መ ኤምን በአንድ ላይ አልጀመርኩም ይላል። አልጀመርኩም፣ ኦኬ አልጀመርኩም። ቀጣይ ደግሞ አልመጣሁም። የሆነ ቦታ ካልሄዳችሁ ካልመጣችሁ አልመጣሁም ማለት እንችላለን ማለት ነው። አልመጣሁም አ ኤ እንጠቀማለው ል ኤል እንጠቀማለው መ ኤም ኢ ታ ቲ ኤ ሁ ኤች ዩ መ ኤም እንጠቀማለው አልመጣሁም አልመጣሁም እንላለን ማለት ነው። ኦኬ ቀጣይ ደግሞ አላወቅኩም አላወቅኩም አ ኤ እንጠቀማለው ላ ኤል ኤ ወ ደብሊው ኢ ኩ ኬና ዩ ም የምንጠቀማለው በአንድ ላይ አላወኩም፣ ምን ይላል? አላወኩም ይላል ማለት ነው። አላወኩም፣ ኦኬ። አላወኩም፣ ቀጣይ ደግሞ አልሰራም። የሆነ ነገር አልሰራም ማለት ብንፈልግ፣ አልሰራም አ ኤ ንጠቀማለው ል የን ንጠቀማለው ሰ ኤሲ ራ አሬ ሁ ኤች ዩ ም ኤም እንጠቀማለሁ አልሰራሁም። ስለዚህ አልሰራሁም የሚለው እንደዚህ መጣፍ እንችላለን ማለት ነው። አልሰራሁም አልሰራሁም። ኦኬ፣ ቀጣይ ደግሞ እጠብቃለሁ። የሆነን ነገር እጠብቃለሁ ማለት ብንፈልግ፣ እጠብቃለሁ ኢ እንጠቀማለሁ ቲ ኢ ብ ቢ እንጠቀማለሁ ቃ ኬ ኤ ለ ኤል ኢ ሁ ኤች ዩ ስለዚህ በአንድ ላይ የሚለው ማለት ነው። እጠብቃለሁ ይላል። እጠብቃለሁ ምን ይላል? እጠብቃለሁ ይላል። ስለዚህ በዛሬ ትምህርታችን አስቸጋሪ ቃላቶችን እንዴ በእንግሊዝኛ መጣፍ አለብን የሚለውን ለማየት ሞክረናል። ማን ነው ይው አልጨረስኩም፣ ይቅርታ አልጨረስኩም የሚለው እንደዚህ ጣፍኩኝ አልሰማሁም፣ አልሰማሁም አሊያም ደግሞ የሆነ ሰውዬን ሲጥፍላችሁ እናንተ ምን ብላችሁ ማንበብ አለባችሁ? አልሰማሁም ብላችሁ ማንበብ አለባችሁ። አልወደድኩትም። አልወደድኩትም። አልጠየቅኩም። አልገባኝም። የሆነ ነገር ካልገባችሁ አልገባኝም ብላችሁ መጻፍ ትችላላችሁ ማለት ነው። አልገባኝም። አልያም ደግሞ የላ ሰው ይህን ሲጥፍላችሁ እናንተ አልገባኝም ብላችሁ ማንበብ ትችላላችሁ ማለት ነው። አልተዘጋጀሁም። እንገናኛለን። ኦኬ። እፈልጋለሁ። የሆነ ነገር የምትፈልጉ ከሆነ እፈልጋለሁ ብላችሁ መጻፍ ትችላላችሁ። ይኸው እንደዚህ እፈልጋለሁ። አልሄድኩም አልጀመርኩም። አልመጣሁም። አላወቅኩም። አልሰራሁም። የሆነ ነገር ካልሰራን አልሰራሁም። እጠብቃለሁ። ስለዚህ እንደዚህ መጣፍ እንችላለን ማለት ነው። የዛሬ ትምህርታችን ይህን ይመስል ነበር መጀመሪያ ላይም እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በጎግል ሚት በኢሞ በቴሌግራም በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን ትምህርቱን የምናስተምረው ከሰኞ እስከ አርብ ለአንዳንድ ሰዓት ነው ስለዚህ መማር የምትፈልጉ ልጆች ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውሉን መመማር እንችላለን ስለነበረን ቆይታ ከልብ አመሰግናለሁ ቴንኪው